ከሌላ ወንድ ጋር ሴክሽዋል ግንኙነት ብታደርግ ልጅ መፈጠር ቻንስ አለው። ወንዱም ልክ እንደዛው ከሌላ ሴት ጋር ቢያደርግ ልጅ የመፈጠር ቻንስ አለው። ሁለቱ ግን ሲያደርጉ ሪጀክት ይደረጋል። እንደዚህ አይነት ነገር ሲያጋጥምሳ ሳ ምንድን ነው መፍትሄው? ሶ ለምንድን ነው በሁለቱ መካከል ልጅ ያልተፈጠረው ነው። ሶ ጽንስ ለምንድን ነው የማይፈጠርም የሚለው የተለያዩ ምክንያቶች አሉት፣ ወይም መካንነት የምንለው ማለት ነው። ስለዚህ ከሌላ ሰው ጋር ግን አለ ያው አንዳንድ የሚገናኙ ነገሮች አሉ አይደለ ሀፕን ሲያደርጉ በቃ ልክ ነው ብለን ከሷ ነው መውለድ ያልቻለው ሌላ ሰው ጋር ሲሄድ ስለዚህ ማን ነው መውለድ ያልቻለው አሁን ይሄ ራሱ ትልቅ ኢሹ ነው አብዛኛውን ጊዜ ሁሉም ወንድ መውለድ እንደሚችል ለሚያስበው የወንድ መካንነት አለ የወንድ ማረጥ እንዳለ ታውቃለህ እናረጣለን ያው ማረጥ የሚለው ቃል ምናልባት በደንብ ባይፈታውም በአማርኛ አለ። ግን ዞሮ ዞሮ ማረጥ ምንድን ነው? ማረጥ ማለት ሜኖፖዝ ወይም መውለድ አለመቻል ማለት ነው።